ኢትዮጵያ ውስጥ ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው። የተገደበ ፓርቲ የለም። በኢህአዴግ ዘመን ቢሆን ደርግ ከሆንክ ኢሰፓ ከሆንክ አትችልም፣ ኢህአፓ ከሆንክ አትችልም የሚል ህግ አለ። በእኛ እኮ የለም። ኢሰፓ ሙን ደርግ በሀሳብ ካልክ ክፍት ነው መድረጉ ከልከላ የለም። የሚከለከል ፓርቲ የሚከለከል ሀሳብ የለም። የሀሳብ ፖለቲካ መድረጉ ክፍት ነው። ችግር የሆነው ሀሳብ ጠፋ፣ ሀሳብ ጠፋ።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 የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ሲፔሌፍ ብለው ኦነግ ብለው ምናምን ብለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገል አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላለ በስተቀር የታገሉ አይመስላቸው። አንድ ነው ፋሽኑ፣ ፋሽኑ አንድ ነው። መማር ግን አልቻሉም። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አዳና ትቸገር ተቀመጥ፣ እኔ እየፈለግኩ ሊታደኑ የሚገባቸው ነገሮች አመጣለሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነ ክብሩ። እና ቀበሮ ስትሄድ አጋዘን ታገኛለች አጋዘን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 አንበሳው እኮ ሲታገለኝ አንድ ቀንድ የተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንድሽ የሰበረው ንግሥናውን ሊያስቀምጥብሽ ቀን ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ትንጓጓች። ስልጣን አጓጓል ሰውን እየገደለ ያለው ጉጉት ነው። መች ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደውም ስታመልት ጭራው ጭራዋ ይቆረጣል። ያጋዘመ አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራይ ተቆረጣለቻት። አንቺ አጋዘን ያምሻል ወይ ቅድም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 እና አንበሳው ይሄዳል። ቀበሯ በልታ በልታ አስቀምጣ፣ አንበሳው ሲመለስ ሲያይ ያ ጋዘኗ እራስ የለም። ይለ አንቺ ቀበሮ ሌባ ሁሉን፣ አስቀምጥሻል የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ ሶስት ጊዜ ስልቃት ትመላለስ ነበር? ወይ ጭንቅላት ችግር የሚያመላልሳት አለች ቀበሮ ይባላል እና